ይህ መሰላል እንጂ በአሁኑ ብቻ ማስረዳት የሆነ አይመስልምና በምን አይነት እንደምናጠናክረው ቢገለጽ ማለት ነው። መሀል ፒያሳ ከምናስገነባው መንደር ውስጥ በልዩ የማስታወቂያ ቅናሽ ዋጋ በካሬ ከዘጠና ሺህ ብር ጀምሮ የግልዎን ቤት ይምረጡ ባለአንድ መኝታ 44 ሚሊዮን ብር፣ ባለ 2 መኝታ 85 ሚሊዮን ብር፣ ባለ 3 መኝታ 11 ሚሊዮን ብር ሆኖ የቤተሰብ ዋጋ ለሚጠቀሙ ደግሞ በካሬ ከ63000 ብር ጀምሮ እነሆ እያለን። የእነዚህን የማስታወቂያ ዋጋዎች ተጠቃሚ የሚሆኑት 15 ደንበኞች ብቻ መሆናቸውን እናሳስባለን። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። ሜሪት ፕሮፐርቲስ ለርሶ በልዩ ጥቅም ይቀረበ። እንግዲህ ጊዜ ተሰጥቶት ሰው ተወክሎለት በደንብ ተረድተ ነው የሚሆን ጉዳይ ይመስላል፣ እንጂ በአሁኑ ብቻ ማስረዳት የሆነ አይመስልምና በምን አይነት እንደምናጠናክረው ቢገለጽ ማለት ነው አሁን በተናገራችሁት ብቻ እንግዲህ በጣም ተብራርቶ ገብቶን የምናጠናክረው አይመስልም። ሰው ተወክሎልን እየተሰባሰብ እየተመካከርን በየት እንዴት እናድርገው የሚል ምናልባችሁ ወደፊት የምንዘጋጅበት የሆነ እንደው እንጂ ክቡር ጠቅላይ ሚኒስትር ተከበራችሁ፣ የሃይማኖት ተቋማት መሪዎች እንግዲህ ማንም ይሁን ማን የሃይማኖት ተቋማት ሁሉም ለሀገሩ የማይገዛ ለህጉ የማይገዛ ለሀገሩ ተግባል የማይታዘዝ ሰው ሊኖር መኖር የለበትም። ምክንያቱም የሀገር ጉዳይ ሀገር ነውና የሀገር ጉዳይ የሀገር ጉዳይ ነው። ስለዚህ ሁሉም እንደየአቅሙ አገልግሎት ማበርከት እንደሚገባው እናምናለን። መልካም ነገር አገር ሰላም ሲሆን ሁሉም ነገር ሰላም ሲሆን፣ ሁሉም ሰላም ነው። ነገር ግን ችግሮች ሲነሱ አንዳንድ ችግሮች ሲነሱ ግን ያው ሁሉም ለሀገሩ ሀይማኖት ሰውም በጸሎቱ በጸሎት በማስተማር በመምከር የሚችለውን ሁሉ ማድረግ ይገባዋል። መንግስትም ደግሞ በመንግስትነቱ ህዝብም ደግሞ በህዝባዊነቱ ሁሉም የሚገባውን እንዳ የአቁም አበርክት እንዳለበት ሁላችንም እናምናለን እና አሁን ለምሳሌ በሀገራችን ብቻ ሳይሆን በመላው ዓለም በሰው ህይወት ላይ ያነጣጠረ በሽታ መጥተዋል። በዚህ ጉዳይ ላይ ሁሉም ተሸብረዋል። እንደ ሌሎቹ አህጉር የጸና ነገር እንኳ ባይደርስብን እኛም ዛሬ ይመጣ ይሆን ነገ ይመጣ ይሆን እያልን ያው በሽብር ላይ ነው ያለ ነው። ወደ እኛ እስካሁን ድረስ ያው አስከፊ የሆነ ነገር አይናችን አላየም። እግዚአብሔር የተመሰገነ ይሁን። ወደፊትም እግዚአብሔር አምላክ በቸርነቱ በቀላሉ እንዲያሳልፍልን እግዚአብሔር አምላካችን እንማጸነዋለን እና አሁን የቀረበው ሀሳብ ያው መቼስ የተቀደሰ ሀሳብ ነው። ተመካክሮ መመካከርን የመሰለ ነገር የለም። መነጋገርን የመሰለ የለም። ከመወያየት ብዙ ነገር ይገኛል። ከመወያየት ሰላም ይገኛል። ከመወያየት መስማማት ይገኛል። ከመወያየት እርቅ ሰላም ይገኛል። እና አሁን የተባለው እውነቱ ሁላችንም በአእምሯችን ያለ ነገር ነው። ሁላችንም የሚያሳስበን ስለሆነ ሁላችንም የምናስብበትና የምናስተነትነው ጉዳይ ነው። እና ጉዳዩ አሁን የተነገረው የተሰጠን ማሳሰቢያ በጣም የምንደግፈው ነው፣ የምንደግፈው ነው። መሰረታዊ የሆነ ፋውንዴሽን ላይ የሚቀራረቡ እምነቶች በጋራ በመሆን በጣም ትላልቅ ስራ ይሰራሉ። ከዚህ ቀደም ይሄን ሀሳብ አንስተን ለመነጋገር በእያንዳንዱ እምነት ተቋም የነበረው ሁኔታ አይፈቅድም ነበር። ኦርቶዶክስ ተዋህዶ መካከል የነበረው ሁኔታ ሲፈታ፣ በሙስሊም የነበረው ሲፈታ፣ በፕሮቴስታንት የነበረው ሁኔታ ሲፈታ፣ ለምን አብርሃሚክ ሃይማኖቶች የጋራ የሆነ ህብረት ፈጥረው ጠንካራ ተቋም ፈጥረው ኢትዮጵያ ውስጥ ያሉትን ችግሮች ያሉትን ድካሞች የሚሞላ ለነሱም ለሀገርም እጅግ ጠቃሚ የሆነ ስራ አይሰሩም የሚል ሀሳብ ስላለን ነው ልናናገራቸው የፈለግ ነው። ያ ሁላችሁም እንደምትገነዘቡት በብዙ ሀገራት፣ በተለይ በአሜሪካ ከአምስት አሜሪካውያን አንዱን ወይም የምታበላ ወይ የምታስተምር ወይ የምታኖር የእምነት ተቋም ህብረት ነው። እነዚህ እምነት ተቋማት ህብረት ባይኖራቸው እና ከአምስቱ አንዱን ሰው ባያኖሩት አሜሪካ ውስጥ መኖር በጣም ከፍተኛ ችግር ያስከትላል። ብዙ ድሃ የሚያበሉ ብዙ ድሃ የሚያስተምሩ እና ሰው የሚያደርጉ የእምነት ተቋማት ናቸው። እኛ ደግሞ እድለኞችም ስለሆን በሺህ ዓመት የሚቆጠር እድሜ ያላቸው ጥንታዊ እምነቶች ተቋም ያላቸው ስርዓት ያላቸው ተቋማት በውስጣችን አሉ። ይሄ ከገባና ከተጠቀምንበት ትልቅ እድል ሊሆን ይችላል። እና ይሄ አራቱ ተቋማት በእምነት ፋውንዴሽን ሁሉም አብርሃም እንዳባታቸው የሚወስዱ በኋላ ላይ የተለያየ እምነት ያላቸው ቢሆንም ቤዚክ የእምነት ፋውንዴሽን ላይ አንዳንድ የሚያቀራርባቸው ጉዳይ ስላለ በጋራ ሊዋጉት በጋራ ሊያስቀሩት የሚገባው የሚገባቸው ሁኔታ አለ። ችግሩም ኢትዮጵያ ውስጥ በስፋት ጎልቶ ስለሚታይ ሰብሰብ ብለው ጠንከር ያለ ተቋም ይፈጥሩ፣ በጣም ብዙ ችግር ሊያቃልሉ ይችላሉ የሚል እምነት ስላለ ነው። እንግዲህ ኢትዮጵያ ውስጥ ሁላችሁም እንደምታውቁት 98.7% ገደማ አማኝ ነው፣ ወይም ክርስቲያን ነው፣ ወይም ሙስሊም ነው። ሙስሊም እምነት ጠንካራ ተቋም ኢትዮጵያ ውስጥ ካለ እና በእናንተ ከታገዘ በጣም ብዙ አፍሪካ ሀገር ውስጥ ኢንፍሉዌንስ ሊያደርግ ይችላል። የኦርቶዶክስ ጠንክሮ ከታገዘ ከኢትዮጵያ አልፎ በቀጠናው በአህጉሩ ኢንፍሉዌንስ ሊያደርግ ይችላል። የካቶሊክም እንደዚሁ፣ ፕሮቴስታንትም እንደዚሁ። እናንተ ሰብሰብ ካላችሁ ከኢትዮጵያ የማለፍ የመትረፍ ብቃት አላችሁ። አንደኛ ታሪክ አላችሁ። ማንም ማንም ሊነቀው የማይችል ታሪክ አላችሁ ማንም ሊቆይ የማይችል ቅርስ አላችሁ። ማንም ሊቆይ የማይችል ትውፊት አላችሁ። ይሄ ግን ተቋማዊ ሆኖ ሰብሰብ ቢል ከኛ ያለፈ ነገር ሊሰራ ይችላል የሚል እምነት በእኛ በኩል ስላለ ነው። በኢትዮጵያ ብቻ አጥረን ስንመለከት ፈጣሪን የሚፈራ ትውልድ መፍጠር ዝም ብሎ በመማር ሀብት በማግኘት ብቻ ሳይሆን ፈጣሪ አለ ብሎ ፈራያ እግዚአብሔር ያለው ግራውንድ የሆነ ትውልድ መፍጠር ለኦርቶዶክሱም ሸክም፣ ለሙስሊሙ ሸክም፣ ለካቶሊኩ ሸክም ነው። ይህንን የማይፈልግ የእምነት ተቋም የለም። ሰው ፈጣሪውን እየፈራ በራሱ እምነት አባቶቹን እያከበረ እንዲኖር ይፈልጋል ሁሉም እምነት። ይህም በጋራ ብንሰራ በሀገር ደረጃ የሚፈጠረው ኢምፓክት በጣም ከፍተኛ ችግር የሚፈታ ነው። ሁለተኛው ዘመን የሚሻገር ተቋም ያው እንደምታውቁት አንድ መንግስት ይመጣል፣ የሆነ ያፈርሳል፣ አንድ ይመጣል፣ የሆነ ያፈርሳል። ከፋም ለማም እናንተ ውስጥ ያልተቋም ነው። ከመንግስታት ጋር ብዙ ሳይለዋወጥ የራሱ የሆነ ጫና የነበረው ቢሆንም ሳይለዋወጥ ያለው እነዚህን ተቋም የመገንባትና የማቆየት ስርዓት የመትከል ባህል በመላ ሀገሪቱ እንዲስፋፋ ብናደርግ ስቴት ቢልዲንግ ችግር አለ ምንለውን ለመቅረፍ በእጅጉ ያግዛል። በሌላ መንገድ መንግስትን ስንመለከት በአንዳንድ ጉዳይ ከላይ የሚታሰብ መልካም ነገር መልካም ትልም ቢኖር በዛው ልክ እስከ ታች ወርዶ መፈጸም እንደ እናንተ አይደለም። እናንተ ላይ ብቻ ሳትሆኑ፣ እስከ ታች እስከ ደሃው እስከ ተራው ዜጋ ምእመን ድረስ የምትገናኙ መሰረት ያላችሁ በመሆናችሁም ጭምር ብዙ ጉዳዮች በእናንተ በኩል ቢሰራ አሁን ያለንበትን ጣጣ ለመቅረፍ ያግዛል። በተጨማሪም የሀገሪቱን ታሪክ መሀል ፒያሳ ከምናስገነባው መንደር ውስጥ በልዩ የማስታወቂያ ቅናሽ ዋጋ በካሬ ከዘጠና ሺህ ብር ጀምሮ የግለውን ቤት ይምረጡ። ባለ አንድ መኝታ አራት ነጥብ አራት ሚሊዮን ብር፣ ባለ ሁለት መኝታ ስምንት ነጥብ አምስት ሚሊዮን ብር፣ ባለ ሶስት መኝታ 11 ሚሊዮን ብር ሆኖ የቤተሰብ ዋጋ ለሚጠቀሙ ደግሞ በካሬ ከ63000 ብር ጀምሮ እነሆ እያለን። የእነዚህን የማስታወቂያ ዋጋዎች ተጠቃሚ የሚሆኑት 15 ደንበኞች ብቻ መሆናቸውን እናሳስባለን። ለበለጠ መረጃ በ0986 57 67 67 ላይ ይደውሉ። ሜሪት ፕሮፐርቲስ ለእርሶ በልዩ ጥቅም የቀረበ ወጣቶች ትውልድ ታሪካቸውን ባህላቸውን ማንነታቸውን እያወቁ እንዲያድጉ በማድረግ ባህላቸውን እንዲያውቁ እንዲያከብሩ በማድረግ የሞራል ሥነ ምግባር እንዲኖራቸው ማድረግ፣ ሀገራዊ ሴቶች እንዲላበሱ ማድረግ። ለምሳሌ መስረቅ አጥያትም ነውርም ጸያፍም መሆኑ ሁላችሁም ታስተምራላችሁ። አትስረቅ የሚለውን ሀሳብ ለማስተማር የትኛውም እምነት ግሩፕ አካል መሆን አያስፈልግም አትዋሽ አትቅጠፍ የሚለውም እንደዚሁ ለሁላችሁም በኩል የሚሰራ እንደነዚህ አይነት ቤዚክ የሆኑ የሀገርን ባህል ማንነትና ታሪክ ይዘው የሚሄዱ ከእምነት ጋር የማይቃረኑ የእምነት ስራን የሚያጠናክሩ ስራዎች ለመስራት ስለሚያስችል በተለያዩ አለማት የተበተኑ ክርስቲያኖች እና እስላሞች አሉ ኢትዮጵያውያን ተበትነው የሚታዩ ሰብሳቢ የሚፈልጉ አባት የሚፈልጉ ዜጎች አሉ። እንግዲህ ሁላችሁም እንደምታውቁት ከቅርብ ጊዜ ወዲህ በርከት ያሉ የሲሪያ ተወላጅ ሴቶች ህጻናት፣ የየመን ተወላጆች ሴቶች ህጻናት በየመንገዱ ማየት አዲስ አበባ ውስጥ የተለመደ ሆኗል። ይሄ ሲሪያ ላይ ያጋጠመው የመን ላይ ያጋጠመው ጉዳይ ሌሎች ሀገራት ሊያጋጥም ይችላል ተብሎ የሚታሰብ ቢሆንም ኢትዮጵያውያን በዛ ደረጃ ባይገለጽም በጣም በርካታ ቦታ ተበትነው የሚታሰሩ፣ የሚገደሉ፣ የሚገረፉ ሰርተው የሰሩበትን የማያገኙ ፈላጊ ሰብሳቢ የሚሹ ኢትዮጵያውያን በጣም ብዙ ናቸው። እነዚህን ለመሰብሰብ የአንደኛው እምነት ተቋም አባል መሆን አያስፈልገውም። አንድ ኢትዮጵያዊ የሆነ አገሪዶ ሲቸገር ካቶሊክም ቢሆን ኦርቶዶክስም ቢሆን ሙስሊምም ቢሆን በጋራ ሆነን የኛ ስለሆነ ኢትዮጵያዊ ስለሆነ መታደግ ማዳን ይጠበቅብናል። እንደነዚህ አይነት ጉዳዮች በጋራ መስራት ስትሰሩ የነበረው ጉዳይ አለ፣ ከዚህ ቀደም አዲስ አይደለም። ግን ሞር ጠንከር ብሎ መስራት ብንችል፣ የጋራ ጠንከር ያለ ህብረት ቢኖረን ህብረቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ምክር ቤት የሚለው ሰብሰብ ብሎ አራቱ ጠንከር ባለ መንገድ የጋራ ኦፊስ ፈጥሮ ቢሰራ ብዙ ጉዳዮች ሊፈታ ይችላል የሚል እምነት አለ። በጋራ በምንሰራቸው ስራዎች ለምሳሌ ድምፅ ለሌላቸው ዜጎች ድምፅ መሆን እንችላለን። ለድምፅ አልባዎች፣ ለችግረኞች፣ ሰሚ ላጡ ድምፅ መሆን እንችላለን። በሰላም ግንባታ አብረን ልንሰራ እንችላለን። በግለ ሰላም፣ በቤተሰብ ሰላም፣ በከባቢ ሰላም፣ በክልላዊ ሰላም፣ በሀገራዊ ሰላም፣ በቀጠናዊ ሰላም የማይናቅ ሚና ልንጫወት እንችላለን። እንዲሁም የአደጋ ጊዜ ዝግጁነትና ስርዓት መፍጠር እንችላለን። ገና ለገና ድርቅ ያጋጥማል፣ ገና ለገና እንዲያጋጥማል ሳይሆን ቀድሞ ሰብሰብ ጠንከር ያለ አቋምና አመራር ካለን በምናደርገው ዝግጅት ችግር ቢመጣ ተጋግዘን ችግር ለመቅረፍ ለመፍታት የሚያስችል ስራ ልንሰራ እንችላለን። የሕዝቡን የማህበራዊ ደህንነት ለማረጋገጥም እንደዚሁ በጋራ በጣም ሰፋፊ ስራዎች ልትሰሩ ትችላላችሁ። የበጎ ፍቃድ አገልግሎት የማገልገል ልማድ አንድ ሰው ክርስቲያን ከሆነ የሚያመልክበትን የእምነት ቦታ ማጽዳት፣ ዛፍ መትከል፣ ግንባታ ማገዝ፣ ሙስሊም ከሆነ የራሱን ቦታ እንዲሰራ እንዲያገዝ ማድረግ ከዛም ሲያልፍ ለታላቆች የሚታዘዝ ዛፍ የሚተክል የሚንከባከብ ትሁትና ታዛዥ ቢማርም ሀብት ቢኖረውም ስልጣን ቢኖረውም ለማገልገል ዝግጁ የሆነ የበጎ ፍቃድ አገልግሎት ደግነት ብቻ ሳይሆን ኢንቨስትመንት ነው ብሎ የሚያስብ ትውልድ ለመፍጠር በርካታ ስራዎች ልንሰራ እንችላለን። ከስነ ምግባር አንጻር እንዲሁ ዝም ብሎ ማነጽ ብቻ ሳይሆን ሁላችሁም በተናጠል የማትፈልጉት እና የምትፈሩት አዳዲስ ልምምዶች ወደ ሀገር ቤት እንዳይመጡ ሰው እንዳይለማመዳቸው ለማድረግም በጣም በጣም ወሳኝ ነው። በጋራ የማትፈልጓቸውን ጉዳዮች አብራቸው ሆናችሁ ለመቆም እድል ይሰጣል እና እነዚህን ጉዳዮች እያንዳንዱን በዝርዝር ማየት እንችላለን ለምሳሌ ለድምፅ አልባዎች ድምፅ መሆን ነው ስንል ሰብአዊ መብቶች እንዲከበሩ ማድረግ በአንድነት በአንድ ድምፅ የሰብአዊ መብት ጥሰቶች የሚያጋጥሙ ከሆነ እንዳያጋጥሙ ማስተማር መገሰጽ እናም ኤክስፖዝ ማድረግ ሊሆን ይችላል የሕዝብ አለቆች በሕግና ስርዓት ብቻ እንዲሰሩ እንዲያገለግሉ ማድረግ ከህግ ውጭ የሚሰርቁ የሚያሰርቁ የሚገርፉ የሚያስገርፉ የመንግስት ሹሞችም ካሉ እነዚህ ሰዎች ከጉዳያቸው እንዲቆጠቡ ለማድረግ በጋራ መስራት ትችላላችሁ። በሙስና በአድሎ በዘረኝነት በመገፋፋት በማይፈለጉ በሚባሉ ጉዳዮች ላይ ለድሆች ጥብቅና በመቆም ሃይማኖታዊ ግዴታችሁንም አባትነታችሁንም በመምከር በማስተማር ድምጽ መሆን ትችላላችሁ። ይሄ አሁን ስንጀምሮ ቀላል ይመስላል። የኔ እምነት ግን ጠንከር ካለ ሪሶርስ ከምእመኑም ከተለያየ ቦታ የሚያገኝ ከሆነ ደቡብ ሱዳን ችግር ሲያጋጥም እንደ ተቋም ማገዝ የሚችል ከሆነ፣ ሌሎች ሀገራት ሲያጋጥም ማገዝ የሚችል ከሆነ እኛ መታገዝ ብቻ ሳይሆን ማገዝ የምንችል መመከር ብቻ ሳይሆን መምከር የምንችል መማር ብቻ ሳይሆን ማስተማር የምንችል እንደ ሀገር ኃላፊነት መውጣት የምንችል ህዝቦችና ሀገር እንድንሆን ከፍተኛ ስራ ይሰራል። የብዙ ሀገራት እንደምታውቁት በኤንጂኦ ስም መጥተው የሚያግዙ እንደዚህ አይነት ተቋማት ናቸው። በሚሽን መልክ በተለያየ መንገድ አሁንም ዛሬም ውሃ የሚቆፍሩ ድጋፍ የሚያደርጉ የተለያየ እምነት ተቋማት የሚያስተማሯቸው ተቋማት ናቸው እና እዚህ በእኛ መካከል ያለው ህብረት ያን መልክ ቢዝ። በሌሎቹም ፖይንቶች እንደዚህ ዘርዘር ያለ ጉዳይ ማንሳት ይቻላል። በጋራ ሆነን ብንሰራ የምታውቋቸው እውቀቶች፣ እናንተ ውስጥ የተከማቹ እሴቶች እንዲሁ ሳይጠፉ ተቋማዊ በሆነ መንገድ ለመሸጋገር ያግዛሉ። በተቋም ግንባታ ያለንን ከፍተኛ ውስንነት ለመቅረፍ ያግዛል። ኢትዮጵያ ውስጥ አንዱ ትልቁ ድካም ተቋም ግንባታ ለመቻል ነው ቀጣይነት ያለው በየጊዜ የማይፈርስ ተቋም መገንባት አለመቻል ነው። እንደነዚህ አይነት ጉዳዮች ፈትቶ በጋራ ለመሄድ በከፍተኛ ደረጃ ስለሚያግዝ ምናልባት ሙስሊምም አብርሃምን ኢብራሂምን እንደ አባቱ ስለሚወስድ ክርስቲያኖቹም እንደዛ ስለሆናቸው በዚህ ጥላ ስር ሰብሰብ ብሎ የጋራ የሆነ ነገር ቢፈጠር እናም በትክክል ስራውን መስራት ቢችል ዜጎች የሚታደግ 90% ኢትዮጵያውያን ማስተማር መርዳት ከቻለ መንግስትም ከዛ በላይ የሚያደርገው ነገር ስለሌለ በዚህ አግባብ ብንሰራ እርስ በእርሳችን የሚያጋጥሙን ግጭቶች እና ችግሮች ብቻ ሳይሆን ከኛም አልፈን ሌላ ቦታ የሚያጋጥም ችግር ለመፍታት የሚያስችል አቅም እንድንይዝ ያደርገናል። ሁላችሁም የትምህርት ተቋማት አላችሁ፣ ኮሌጅ አላችሁ፣ መምህራን አላችሁ፣ ተመራማሪ አላችሁ። ቀላል ተቋም አይደለም። ሰብሰብ ቢል እዚህ ሀገር ውስጥ ያለውን ችግር ለመፍታት እና ለሌሎቹም አስተማሪ ነገር ለማድረግ እድል ስለሚሰጥ እስካሁን የዘገየ ነው። እያንዳንዱ በራሱ መጨረስ የሚገባው ጊዜ ስለነበረ የፕሮቴስታንቶች ስለዘገየና በቅርቡ ስላለቀ አሁን ሁሉም መልክ እየያዘ ስለሆነ በህጋዊ መንገድ በዚያ አግባብ ብንሄድ ተቋም ብንገነባ ይጠቅማል ከሚል ሀሳብ ነው። እንግዲህ ምናልባት ብዙ ኢሹ ይነሳ ይችላል መንግስት እንደዚህ ጉዳይ ለምን ትኩረት ሰጠ? ለምን ፈለገ ሊባል ይችላል። መንግስት ሲያጠፋ ብቻ አይደለም ወደ እናንተ መቅረብ ያለበት የኦርቶዶክስ አባትን ጠርቶ በቤተ መንግስት ሲያስር እና ሲገድል፣ የእምነት አባቶችን ጠርቶ ሲያስር እና ሲገድል፣ የፕሮቴስታንቶችን ሲገድል ብቻ ሳይሆን ሰብሰብ በሉና ተቋም ሆናችሁ አግዙ ሲልም አሳብ ማቅረብ መጥፎ ስለማይሆን ነው እንዴት ይሰራል መቼ ይሰራል? ማን ይሰራዋል? የሚለውን ከሁላችሁም ዋና ዋና አባቶች ስለመጣችሁ ተመካከራችሁ፣ የጥናት ቡድን አቋቁማችሁ የሚሰራ ቢሆንም እንዲሁ ዛሬ እንደዚህ የሚባል ጉዳይ ባይሆንም ግን ቢታሰብበትና አንድ ሀገራዊ ተቋም ገንብተን በሀገራዊ ጉዳይም በዲፕሎማሲያዊ ጉዳይም የሚያግዝ ችግር ፈቺ ተቋም መሆንና የሚጨበጥ ስራ መስራት ይችላል የሚል እምነት ስላለኝ ነው ዛሬ የጠራኋችሁ። ምናልባት በጉዳዩ ላይ የሚነሳ ጥያቄ